ሻሎም ሻሎም! ዛሬ ደግሞ ስለሚበዛ ህይወት ሼር ለማድረግ ብቅ ብያለሁ። ክብር ለጌታ ይሁን። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እግዚአብሔር ቃል ሁላችን የምናውቀው ተወዳጅ የሆነ እግዚአብሔር ቃል አለ። ምን ይላል? ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ ይላል። ሌባው ሊገድል ሊሰርቅ ሊያጠፋ ይመጣል በዚህ ቦታ ሌባው የሚለው ያው የታወቀው ዲያብሎስ ሰይጣን ነው። ሰይጣን ወደ ሰው ህይወት ወደ ሰው አለም በሚመጣበት ጊዜ አላማው ሁል ጊዜ መስረቅ ማጥፋትና መግደል ነው። ሌላ ምንም አይነት ሚሽን የለው። መጽሐፍ ቅዱሳችን እንደሚያስተምረን እግዚአብሔር አዳምን እንደፈጠረው የህይወትን እስትንፋስ በወቱ በአፍንጫው ካለበት በኋላ ያው ነፍስ ያለው ሆኖ አዳም ኤግዚስት አድርጎ መኖር ሲጀምር እግዚአብሔር ደግሞ ያካፈለው ህይወት ነበረው። ማለት እንግዲህ እግዚአብሔርን ቃል ስናጠና እግዚአብሔር ሁለት ባህሪያቶች አሉት፣ አይደለም? የሚሻገርና የማይሻገር የሚባል ሁለት አይነት ትራንሲቲቭ፣ ኢንትራንሲቲቭ የሚባሉ ባህሪያቶች አሉት። ለምሳሌ ኦምኒፖተንት፣ ኦምኒሸንት፣ ኦምኒፕረዘንት የምንላቸው ዲቫይን ብቻ ያለው ባህሪ ወይም በአንድ ጊዜ በሁሉም ስፍራ መገኘት፣ ሁሉን ማወቅ፣ ሁሉን መቻል፣ ይሄ እግዚአብሔር ለየትኛውም ፍጡር ያላካፈለው በእግዚአብሔር ዘንድ ብቻ ያለ የእግዚአብሔር መለኮታዊ ባህሪ ነው። ነገር ግን እግዚአብሔር ሰውን ከፈጠረው በኋላ ደግሞ ያካፈለው ተሻጋሪ ባህሪያቶች አሉት፦ ቅድስና፣ ጽድቅ፣ ፍቅር፣ ዘላለማዊነት፣ ሰላም፣ ደስታ እያንን በገላቲያ ላይ የተዘረዘሩ የመንፈስ ፍሬዎች ተብለው ከኛ እንዲወጡ የሚጠበቁ እንድናፈራቸው የሚጠበቁ ግን በራሳችን ክርኤት የማናደርጋቸው በስራችን በጥረት በልፋታችን የማናመጣቸው ጌታ ኢየሱስ ክርስቶስን በመቀበል በክርስቶስ ኢየሱስ ከእግዚአብሔር የተካፈልነው ህይወት ያገኘነው ህይወት ነው። ዳግም ከእሱ ስንወለድ መጽሐፍ ቅዱስ እንደሚነግረን ከእርሱ ስንወለድ ዘሩ በኛ እንደሚኖር የእግዚአብሔር ቃል ይነግረናል። ከእግዚአብሔር ተወልደናልና ዘሩበኛ ዘሩበኛ ስለሚኖር ዮሐንስ እንደነገረን ሀጢያትን ደሊበሬት ኢንቴንሽናሊ ሀጢያትን የመስራት ፍላጎቱም ወይም ማንነቱ እንደማይኖረን በዛ ክፍል ላይ ዮሐንስ ነግሮናል። እንደገና ደግሞ ጴጥሮስም ሲነግረን ከመለኮቱ ባህሪ ተካፋዮች ሆናችኋል ብሎ ይለናል። እንግዲህ የተካፈልነው መለኮታዊ ባህሪ ተሻጋሪ የሆነው ባህሪውን ነው። ታዲያ እግዚአብሔር አዳምን ከፈጠረ በኋላ ይህንን ተሻጋሪ ባህሪውን አካፍሎት ፈጥሮት እያለ ሰይጣን ደግሞ በማታለል በማሳት ደሴቭ አድርጎት ከዚህ ህይወት ቆረጠው፣ ከዚህ ህይወት ነጠለው፣ ከዚህ ህይወት ውስጥ አወጣው። ይህንን ህይወት ሰረቀበት ማለት ነው። እና ሰይጣን ሁል ጊዜ ወደ ሰው ዓለም ውስጥ ሲመጣ ታርጌቱ መግደል ነው መስረቅ ነው ማጥፋት ነው እንደዚሁም እንግዲህ ወደ ህይወታችን ወደ ህይወት ስርዓታችን ወደ ህይወት ሲስተማችን ወደ ህይወት መስተጋበሮቻችን ሁሉ ውስጥ የጠላት ታርጌት የጠላት ዓላማ ምንድን ነው ካልን የእግዚአብሔር የሆነውን ነገር ሁሉ ከኛ ውስጥ ምን ማድረግ ነው መስረቅ ነው ማጥፋት ነው እና መግደል ነው ዓላማው ነገር ግን ኢየሱስ ክርስቶስ ለምን እንደመጣ ራሱ ሲናገር ምን አለ? የመጣበት ዓላማ የመጣበት ሚሽንን ደግሞ ሲነግረን እኔ የመጣሁት ህይወት እንዲሆንላችሁ፣ ህይወት እንዲበዛላችሁ፣ ህይወት እንዲትረፈረፍላችሁ። የትኛው ህይወት ስንል የእግዚአብሔር አይነት ህይወት የተካፈልነው ህይወት ህይወት ማለት ነው። ያ የቅድስና ህይወት፣ የጽድቅ ህይወት፣ የሰላም ህይወት፣ የክብር ህይወት፣ የአሸናፊነት ህይወት፣ የድል ህይወት፣ የከፍታ ህይወት በየትኛውም ነገር ውስጥ አየሰብሮ አሸንፎ ማለፍ የሚችል ህይወት ማለት ነው። ፕራይዝ ጋድ። ስለዚህ ኢየሱስ ወደ ህይወታችን የመጣው ለተትረፈረፈ ህይወት ነው፣ ለሚበዛ ህይወት ነው፣ ለሚጨምር ህይወት ነው። ፕራይዝ ጋድ። ለሚንዘረገግ ለሚንሰራፋ ህይወትን የመጣው የእግዚአብሔርን ጽድቅ እግዚአብሔርን ቅድስና ተካፋዮች ሆነናልና በህይወታችን ውስጥ ይሄ ጽድቅ እየበዛ እየሰፋ እየጨመረ እየገዛ ይሄ ቅድስና ይሄ ሰላም ከእግዚአብሔር የተካፈልነው ህይወት በእኛ ውስጥ እየጨመረ እንዲሄድ ኢየሱስ ክርስቶስ ወደ ህይወታችን መጥተዋል። ፕሬይዝ ጋድ ዛሬ በብዙ ምክንያት በጠላት የተለያየ ጥቃትና ተግዳሮት እየተካፈልነው እየተቀበልነው በእርሱ ሆናችሁ ተሞልታችኋል ተብለን ከእግዚአብሔር የተካፈልነው የቀዳነው፣ የተሞላነውን ፓርቴክ ያደረግነውን ህይወት እንዳንጠቀምበት በዛ የህይወት ሙላት ውስጥ እንዳንኖር እንዳንመላለስ በዛ የህይወት ሙላት ተትረፍርፈን እንዳንገለጥ ለማድረግ ደግሞ የጠላት ጥቃቶች በተለይ በዚህ በመጨረሻው ዘመን ብዙ ተዳሮት በበዛበት ቻሌንጅ በበዛበት ዓለም ስንኖር ይሄ ነገር ወደ ህይወታችን ይመጣል። ነገር ግን በኛ ያለው በዓለም ካለው የሚበልጥ ስለሆነ በኛ ያለው አሸናፊ ስለሆነ በኛ ያለው ብርቱ ስለሆነ ከሱ የተነሳ የሚበዛ የሚጨምር ሰላም፣ የሚበዛ ደስታ፣ የሚበዛ ቅድስና፣ የሚበዛ የሚትረፈረፍ ለሌሎች የሚካፈል የእግዚአብሔር ነገር በኛ ውስጥ ይጨምራል። ኢየሱስ ጌታ ስለዚህ የጠላት ሚሽን የጠላት ዓላማ እነዚህን ነገሮች ከህይወታችን ውስጥ ማጥፋት ነው፣ ማደብዘዝ ነው። በነዚህ የህይወት ሙላቶች መመላለስ እንዳንችል ታክል መፍጠር ነው። ጌታ ደግሞ ወደኛ ህይወት የመጣው እነዚህ የእግዚአብሔር ህይወት የተካፈልናቸው የእግዚአብሔር ህይወት የሰማይ ዓለም የእግዚአብሔር መንግስት፣ የህይወት ስርዓቶች በእኛ ማኒፌስት እንዲያደርጉ እነዚህ ፍሬዎች በእኛ ውስጥ ደግሞ እንዲገለጡ ነው ኢየሱስ ጌታ። ስለዚህ ዛሬ እንደው ወደ ውስጥ የመጣውና ላካፍላችሁ የፈለግኩት የተካፈልነው ኢየሱስ የሰጠን ይሄ ዘዌ የሆነ የእግዚአብሔር አይነት ህይወት ከእግዚአብሔር የቀዳ ነው የተካፈልነው። አይ የወረስነውን የእግዚአብሔርን ህይወት ዛሬ እንዳናፈራ በተለያየ መንገድ እንቅፋት የሚሆነውን የምንሰብርበት መገለጥ እንድንይዝ በዚህ የእውቀት ሙላት ውስጥ እንድንመላለስ፣ ለዚህ እግዚአብሔር ለሰጠን ህይወት እውቅና እየሰጠን ለድካማችን ለውድቀታችን፣ ለሽንፈታችን፣ ለስህተቶቻችን ሳይሆን እውቅና ልንሰጥ የሚገባው ለተካፈልነው ህይወት ነው። ምክንያቱም ያ የተካፈንነው ህይወት ከውድቀት የሚያወጣ ነው። ከሽንፈት የሚያወጣ ነው። ከሳትንበት መንገድ የሚመልስ ነው። ክብር ለኢየሱስ ይሁን። በእግዚአብሔር ዓለም ውስጥ ውድቀት የለም። በእግዚአብሔር የህይወት ስርዓት ውስጥ ሽንፈት የለም። ርኩሰት የለም። ኢየሱስ ጌታ ነው። ፍርሃት የለም። ሀዘን የለም። አየ ውድቀት የለም። ነገር ግን የወደቀ ካለ በእግዚአብሔር የመንግስቱ የህይወት ስርዓት ምን ይሆናል? ይነሳል። የሳተ ካለ ይመለሳል። ያዘነ ካለ ይጽናናል። ኢየሱስ ጌታ ነው። የታመመ ካለ ይፈወሳል። ፕሬይዝ ጋድ። የደከመ ካለ ይበረታል። በእኛ ውስጥ ያለው ህይወት የብርታት ህይወት ነው። በእኛ ውስጥ ያለው ህይወት የአሸናፊነት ህይወት ነው። በእኛ ውስጥ ያለው ህይወት የደስታ ህይወት ነው። በእኛ ውስጥ ያለው ህይወት የሰላም ህይወት ነው። ፕሬይዝ ጋድ። በእግዚአብሔር ዓለም ያለው የህይወት ስርዓት ተካፋዮች ሆነና እኛ የእግዚአብሔር መንግስት ወኪሎች ሆነን በዚህ ምድር ላይ አለን። የመንግስታችንን ስርዓትና ህይወት የመግለጥ ደግሞ ኃላፊነት አለብን። ስለዚህ እውቅና ፕሬዝ ጋድ እውቅናን ለተካፈልነው ህይወት እየሰጠን አየ ራሳችሁን ቁጠሩ ብሎ መጽሐፍ ቅዱስ ይነግረናል። የተሰጠንን እየቆጠርን፣ ያለንን እየቆጠርን ስላልያዝነው ነገር ሳይሆን ስለተሰጠን ነገር እግዚአብሔርን እያመሰገነን በዛ በተሰጠንና በተሞላ ነው የህይወት ስርዓት ልክ ለመገለጥ ራሳችንን ደግሞ በዛ እያዘጋጀን ፕሬዝ ጋድ በዛ መነሳሳት ውስጥ ሆነን በዛ መታጠቅ ውስጥ ሆነን በዛ ድፍረት ውስጥ ሆነን በእምነት እንድንመላለስ እንድናድርግ እና እንድንወጣና እንድንገባ ቦልድነስ እንዲኖረን እግዚአብሔርን የእግዚአብሔር መንፈስ ይፈልጋል። ፕራይስ ጋር ስለዚህ ወገኖች ሆይ የተካፈልነው ህይወት የክብር ህይወት ነው። የተካፈልነው ህይወት የአሸናፊነት፣ የቅድስና፣ የጽድቅ፣ የሙላት ህይወት ነው። የጉድለት ህይወት አይደለም። የእጦት ህይወት አይደለም። አዎ ብዙ ነገሮች በህይወታችን ዙሪያ ሊመጡ ቢችሉም፣ እኛ ግን የተካፈልነው ህይወት እነዛን ነገሮች መለወጥ የሚችል ነው። ፕራይዝ ጋ አየ። የጽድቅ እጦት የለብንም። የቅድስና እጦት የለብንም። የደስታ እጦት የለብንም። ፕራይዝ ጋ የሰላም እጦት የለብንም። ውስጣችን የሚፍለቀለቅ የሚወጣ ወንዝ አለ የህይወት ወንዝ ከውስጣችን ይወጣል። ያ በውስጣችን ያለውን እውቅና እንድንሰጥ በእምነት ለዛ ለተካፈልነው ህይወት እውቅና እየሰጠን በዛ ሙላት ለመመላለስ የጸጋው ተባባሪ የጸጋው ተጠቃሚዎች እንድንሆን በጸጋው ሙላት በመገለጥና በመመላለስ ይህንን ህይወት እንድንገልጥ በዚህ የዘመን ፍጻሜ እግዚአብሔር ደግሞ ለዚህ ለይቶናል እግዚአብሔር ለዚህ ጠርቶናል ዛሬ በተለያየ ምክንያት ድካም ውስጥ ጥቃት ውስጥ ሽንፈት ውስጥ ያላችሁ በሕይወታችን ውስጥ በሕይወታችሁ ውስጥ የመሙላት የመትረፍረፍ የመብዛት የመጨመር ነገር የማይሰማችሁ በኢየሱስ ክርስቶስ ስምና ስልጣን በዚህ የእግዚአብሔር ቃል ዕውቀት መገለጥ ብርሃን እንዲሆንላችሁና የያዘ የገደበ ነገር እንዲሰበር በጌታ በኢየሱስ ስም እኔ አሁን በእናንተ ላይ የእግዚአብሔርን ቃል እናገራለሁ። ኢየሱስ ጌታ ነው። የሚሰራው የእግዚአብሔር ቃል ነው። አምነን የምንቀበለው የእግዚአብሔር ቃል በህይወታችን ውስጥ የሚሰራ ነው። አየ መስማትም በእግዚአብሔር ቃል ነው። አየ ክብር ለኢየሱስ። ሲሆን እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ውስጥ ነው። ጌታ የተመሰገነ። እግዚአብሔር ደግሞ በቃሉ ሁል ጊዜ የሚነግረን አለሙን ነው የሚነግረን፣ የህይወቱን ስርዓት ነው። እግዚአብሔር ብሎ ሽንፈት የለም። እግዚአብሔር ብሎ ውድቀት የለም። እግዚአብሔር ብሎ ጨለማ የለም። እግዚአብሔር ብርሃን ነው። እግዚአብሔር መልካም ነው። እግዚአብሔር ሰላም ነው። እግዚአብሔር ፍቅር ነው። እግዚአብሔር ቅዱስ ነው። እግዚአብሔር ጽድቅ ነው። ኢየሱስ ጌታ ነው። ስለዚህ ያ ከእግዚአብሔር የተወለደን እኛ የእግዚአብሔር ልጆች በክርስቶስ ያለን በጌታ ያለን በእርሱ የሆነን እኛ ሃሌሉያ፣ በአዲስ ኪዳን ውስጥ ከመቶ ሰላሳ ሶስት ጊዜ በእርሱ በጌታ በክርስቶስ የሚሉ ተደጋጋሚ ቃላቶች አሉ። ስለዚህ ፎከስ እናድርግ፣ በክርስቶስ የሆነውን በክርስቶስ ያለንን በክርስቶስ በእርሱ በጌታ ማድረግ ምን የምንችለውን እውቅና ስንሰጥ ያ የተካፈልነው ነው፣ ህይወት ይበዛ። ያ የተቀበልነው ነው፣ ህይወት ይትረፈረፋል፣ ይጨምራል፣ ይገለጣል፣ ፍሬው ይወጣል፣ ለሌሎች ይተርፋል። ሌሎችም ያን ፍሬ ይቀምሱታል፣ ከዛ የህይወት ፍሬ ተካፋዮች ይሆናል። እኛ የስጋን ስራ ለመስራት የስጋን ስራ ልናፈራ አልተጠራ ነው። ተንኮል ልናፈራ፣ ክፋት ልናፈራ፣ ቅናት ልናፈራ፣ ምቀኝነት ልናፈራ፣ ኃጢአት ልናፈራ አልተጠራ ነው። እኛ የምናፈራው የዓለማችን፣ የህይወታችን፣ የመንግስታችን የህይወት ስርዓት አለ። ሰላም እናፈራለን፣ ደስታ እናፈራለን፣ ቅድስና እናፈራለን፣ ጽድቅ እናፈራለን፣ አሸናፊነትን እናፈራለን። ኢየሱስ ጌታ። ቅንነትን፣ በጎነትን፣ የዋህነትን እናፈራለን፣ ትግስትን እናፈራለን፣ ሰላምን እናፈራለን። ሁከትን አናፈራም። ብጥብጥን አናፈራም። አድመኝነትን፣ መለያየትን አናፈራም። ክፋት አናፈራም። የምናፈራው የአባታችንን ህይወት ነው። የአባታችን ህይወት ደግሞ በክርስቶስ ኢየሱስ በማመናችን በውስጣችን ገብተዋል። ኢየሱስ ጌታ ነው። ይሄንን ለመግለጥ የምንችልበት ደግሞ ከሙላቱ በጸጋ ላይ ጸጋን ደግሞ ተቀብለናል። ጸጋው የሚያስችለን አቅማችን ነው። ለዚህ ነው ጸሐፊው ሲናገር ምንድን ያለው ሐዋርያው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይላል ኃጢአተኝነትን እና ዓለማዊ ምኞትን ክደን የተባረከውን ተስፋችንን የኢየሱስ ክርስቶስን ዳግም መመለስን መምጣትን እየተጠባበቀን ለዛ በሚመጠን ስብዕና ማንነት ቁመና መመላለስ መኖር እንድንችል ያስተምረናል፣ ይረዳናል፣ ያግዘናል፣ ያብርታናል፣ አቅም ይሰጠናል። ኢየሱስ ያድናል። እኛ የጸጋው ተጠቃሚ ነን እንጂ ተሸካሚ አይደለንም። ብዙ ሰዎች እንደ ምሳሌ ባይ ስማርትፎኖችን ይገዛሉ፣ ይይዛሉ። አንዳንዶቹ የስማርትፎን ተሸካሚ ናቸው። ውስጡ ያሉትን መጠቀሚያ ነገሮች አይጠቀሙባቸውም ሃሎ ብሎ ከመደወልና ከመቀበል በስተቀረ ሌላው ደግሞ ውስጡ ያለውን እያንዳንዱን ሴቲንግ አይቶ ደግሞ ፊቸሮቹን እያንዳንዱን እያየ ይጠቀምበታል። አየ የሚጠቀመው ተጠቃሚ ነው፣ የማይጠቀመው ግን ተሸካሚ ነው። እኛ የጸጋው ተጠቃሚ ነን፣ እኛ የመንፈስ ቅዱስ ተጠቃሚ ነን፣ እኛ የቃሉ ተጠቃሚዎች ነን። የእግዚአብሔር ቃል ህያውና የሚሰራ ነው ፕራይዝ ጋር የእግዚአብሔር ቃል ሕያው ነው ወገኖቼ በእኛ የእግዚአብሔር ቃል ይሰራ የእግዚአብሔር ቃል እንድናፈራ ያደርገናል ቃሉ በእኛ እስካለ ድረስ እኛ አሸናፊዎችን ጎበዛዝቶ ይጽፍላችኋለሁ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ ይላል ፕራይዝ ጋር እጽፍላችኋለሁ አየ የአሸናፊነታችን አቅም ብቃት ጉልበት ያለው በእግዚአብሔር ቃል ውስጥና በቃሉ መንፈስ እና ደግሞ በጸጋው ጉልበት ነው ኢየሱስ ያድናል ስለዚህ ወንድሞች ሰዎች እህቶች፣ ይህንን ቪዲዮ የምታዩ ወደ ፔጃቹ የሚመጣ ወገኖቼ ኢየሱስ ክርስቶስ ወደ ህይወታችን የመጣው የእግዚአብሔር ህይወት እንዲበዛልን፣ ዞዌ የሆነ የዘለዓለም ህይወት ወይም ጋድ ካይንድ ላይፍ የምንለው እንዲትረፈረፍልን የመጣው እኔ ህይወት እንዲሆንላቸው። የግሪኩ ቃል ህይወት የሚለው ቃል ዞዌ ነው የሚለው። ዞዌ ማለት ደግሞ የእግዚአብሔር አይነት ህይወት፣ ሰማያዊ ህይወት፣ ዘለዓለማዊ የሆነ በእግዚአብሔር ዓለም የሚሰራ የእግዚአብሔር ህይወት ማለት ነው። እሱ እንዲሆንልን፣ እሱ እንዲበዛልን የመጣው። ሌባው እንዲሰርቀን አንፍቀድለን። ሌባው ድሲቭ እንዲያደርገን አንፍቀድለን። አየህ፣ ለድካም እውቅና እየሰጠን ለውድቀት ዓለም እውቅና እየሰጠን ለተሸነፈው ዓለም እውቅና እየሰጠን ለተካፈልነው የእግዚአብሔር ህይወት ግን ኢግኖራንት አንሁን። ይልቁንም በዚህ የዘመኑ ፍጻሜ ጌታ ሊመጣና ንጥቀት ሊሆን በጣም ነገሮች በስፒድ እየሄዱ ባሉበት ወቅት ላይ እንድንነቃና እንድንዘጋጅ በዚህ የህይወት ሙላት በመትረፍረፍ እንድንመላለስ ዛሬ ለማንቃት እኔን ያነቃኝን፣ እኔን ተች ያደረገኝን ነገር ሼር ለማድረግ ነው የመጣሁት። ደግሜ እንግዲህ ቃሉን አነብና በዚህ አጭር ሜሴጅ የእግዚአብሔር መንፈስና ቃል እያንዳንዳችሁን እንዲነካችሁ በእውነት ጸሎ ጸሎቴ ነው። ምናልባት ህይወታችሁን ለክርስቶስ ኢየሱስ ያልሰጣችሁ ሰዎች ብትሆኑ ይሄ ቪዲዮ እንደው ፔጃችሁ ላይ ከመጣ ፕሊዝ፣ ኢየሱስ ህይወት እንዲሆን ህይወት እንዲበዛ ነው የመጣው። ስለዚህ ለዚህ ጌታ ህይወታችሁን ስጡ፣ ኑሯችሁን ስጡ፣ ፈቃዳችሁን ስጡ። በእናንተ ላይ ኢየሱስ ክርስቶስ በሙላት ይንገስ። ኃጢአት አይንገስ፣ ሞት አይንገስ፣ ጥፋት አይንገስ። ፍራይዝ ጋር እኔ በክርስቶስን ያለሁት በጌታ ነኝ የምትሉ ወገኖቼም ብትሆኑ ለዚህ ለሰማነው ቃል፣ ለዚህ ለተጻፈው ቃል፣ ለተገለጠው ቃል እውቅና እየሰጠን እንመላለስ ለማለት ወዳል እና ዮሐንስ ወንጌል ምዕራፍ 10 ቁጥር 10 የተነሳውበት ጥቅስ ምን ይላል? ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ ይላል። ፍራይዝ ጋር እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የዘላለም ጌታ ነው። ክብር ለሱ ይሁን። አባት ሆይ በኢየሱስ ክርስቶስም በዚህ ቃል ደግሞ ዛሬ የተካፈልነውን የተሞላነውን የተቀበልነውን ይህንን ህይወት እግዚአብሔር አምላክ ሆይ በሙላት በመግለጥ መመላለስ እንዲሆንልን በተሰጠን ጸጋ በመንፈስ ቅዱስና በቃሉ መገለጥ እንዲሆንልን በኢየሱስ ክርስቶስ ምኔ ጸለ ያለው። ይሄን ደግሞ እግዚአብሔሩ መካፈል የሚፈልጉ በልጅ በክርስቶስ ኢየሱስ በማመን የሚገኘውን ድነት ጌታ ሆይ በመቀበል የዚህ ህይወት ተካፋይ መሆን የሚገባቸው በዚህ ሰዓት ህይወታቸውን ለክርስቶስ ያልሰጡ ወገኖች ቢሆን ቢኖሩ አባት ወይ ወደ እሱ መምጣት ይህን ህይወት መቀበል ይህን ህይወት መካፈል እንዲሆንላቸው ደግሞ ለእነሱ በኢየሱስ ስም ጸልያለሁ። ከዚህ እውነት ውጭ እንድንሆን የሚያደረግ ማንኛውም አይነት አሳሳች ዲሲቨር የጠላት ሰዲሲ የሆነ ሀሳብ ይዞ የሚመጣ የአግራንንት መንፈስ በኢየሱስ ክርስቶስ ዘለዓለማዊ ስም የታሰረ ይሁን። ፕራይዝ ጋር ኢየሱስ ጌታ። ምናልባት አዲስ ሰዎች ወደዚህ ህይወት መሙላት መምጣትና በዚህ ህይወት መሙላት እፈልጋለሁ ግን እንዴት ላድርግ ለምትሉ በጣም አጭር እና ቀላሉ መንገድ ክርስቶስ ኢየሱስን መቀበል ሰው ለመቀበል አንድ ጸሎት ማድረግ ነው። ጌታ ኢየሱስ ክርስቶስ ለእኔ እንደ ሞት አምናለሁ። አንተ የህይወቴ አዳኝና ጌታ እንደሆን አምኜ እቀበላለሁ። ኃጢአቴንና የቀደመውን መንገዴን እተዋለሁ። ለአንተ ለመሆን ራሴን እሰጣለሁ። ተቀበለኝ በኢየሱስ ክርስቶስ የእግዚአብሔር ልጅነትና አዳኝነት አምናለሁ ብሎ መጸለይ ነው። ፕሬዝ ጋድ